አመሰግናለሁ የሸዋና ሶዶ እንደምን አመሻችሁ። ቀደም ሲል እንዳነሳችሁት እንግዲህ ኢፍጣር ለሰላምና ለአብሮነት በሚል በዚህ በጅግጅጋ ከተማ የሶማሊና የአፋር ክልል የጋራ የወንድማማችነት የኢፍጣር መርሐ ግብር ተካሂዷል ማለት ነው። ከደቂቃዎች በፊት ነው ይሄ የኢፍጣር መርሐ ግብር የተጠናቀቀው። በዚህ መርሐ ግብር ላይ እንግዲህ የሁለቱም ክልሎች የርዕሰ መስተዳደሮች ከፍተኛ አመራሮች እንዲሁም ደግሞ የፌዴራል ከፍተኛ ባለስልጣናት በተገኙበት ነው ይሄ መርሐ ግብር የተካሄደው። ይሄም በሁለቱ ወንድማማቾች መካከል ያለውን ሰላም ያለውን ወንድማማችነት ይበልጥ ማጠናከር ላይ ትኩረት ያደረገ ነው። በዚህ ላይም በተለይም ደግሞ በሁለቱ ወንድማማቾች መካከል ግጭቶች ሲከሰቱ እንደነበር ይታወቃል። እነዚን ግጭቶች ለመፍታት ደግሞ በፌዴራል መንግስት እንዲሁም በክልል ርዕሳን መስተዳደሮች በክልሎቹም በጋራ የተለያዩ ሰፊ ጥረቶች ሲደረጉ እንደነበርም እንደዚሁ የሚታወቅ ነው። ያንን ችግሮች በመፍታት ዛሬ ላይ እንግዲህ በጋራ ሆኖ በአብሮነት የኢፍጣር መርሐ ግብርን አከናውነዋል ማለት ነው። እንግዲህ የጋራ የኢፍጣር መርሐ ግብር ትልቅ ትርጉም ትልቅ ትልቅ መልእክት ያለው እንደሆነም ይነሳል። ከዚህ ጋር በተያዘ እንግዲህ መረጃዎችን እንዲነግሩን እንዲያጋሩንም በተለይም ከዚህ የኢፍጣር መርሃ ግብሩንም ሆነ ለሰላም በሁለቱ ክልሎች ያሉትን ችግሮች ለመፍታት ትልቅ ጥረት ሲያደርግ የነበረ የሰላም ሚኒስቴርም በራሱ የራሱን ጥረት ሲያደርግ እንደነበር ይታወቃልና ከዛሬው የኢፍጣር መርሃ ግብር እንዲሁም ደግሞ ከሰላም በሁለቱ ክልሎች ወንድማማቾች ህዝቦች መካከል ሰላም ለማምጣት ሲደረጉ የነበሩት ስራዎች ምንድን ናቸው በሚል መረጃ እንዲነግሩን እዚያ ጠገቤ እንግዳ ጋብዣ ያለሁኝ በተለይም የስራ ሚኒስትር ዴኤታ የሆኑትን ዶክተር ከይረድኝ ተዘራ አጠገቤ ናቸው። ዶክተር በጣም ነው የማመሰግነው ለጊዜዎት፣ አመሰግናለሁ። መልካም እስቲ የዛሬው የፍጠር መርሃ ግብር ምንድነው ትርጉሙ ምንድነው አላማው? እንዲሁም ደግሞ ባለፉት ጊዜያት በሁለቱ ወንድማማቾች ክልሎች መካከል ህዝቦች መካከል ያሉትን ግጭቶች ለመፍታት ሲደረጉ የነበሩት ጥረቶች ውጤቷቸው ውጤታቸውስ ምን ይመስላል የሚለውን መረጃዎችን ጠቅላላ አድርገው ይንገሩ። እንግዲህ አመሰግናለሁ። ያው የአፋርና የሶማሌ ህዝቦች በሀገራችን ላይ ካሉ በርካታ ብሔር ብሔረሰቦች ህዝቦች አንዱ ናቸው ሰፊ የሆነ ቆዳ ሽፋን ያለው ክልል ላይ የሚኖሩ ህዝቦች ናቸው እንደዚሁም ደግሞ በመልክዓ ምድር እንደዚሁ በአየር ሁኔታ በእምነት በባህል በጣም የሚገናኙ ህዝቦች ናቸው የኢትዮጵያ ና ኢትዮጵያዊነት ጠንክሮ ሀገር በተለያየ ጊዜ ያጋጠማትን ችግር ከመፍታት አኳያ ግንባር ቀደም የሚጫወቱ ጠንካራ ህዝቦች ናቸው። እንደ አጋጣሚ ሆነው ደግሞ ከአኗኗር ዘይቤም ከተለያዩ ምክንያቶች በመነሳት አንዳንዴ የሚያጋጥሙ ግጭቶችን ሲያስተናግዱ ቆይተዋል። በዚህም እንደምናውቀው አንዳንዴ መሆን የሌለባቸው ግጭቶች ሲከሰቱ የተለያየበት ሁኔታ ያለ። የግጭቱ መንስኤ ቅድም እንዳልኩ በጣም የቆየ ቢሆንም ባለፉት ጊዜያት በጣም ከዚህ ካለፉት ለውጥ ዓመታት በፊት እንደምናውቀው በህዝቦች መካከል ያለውን ትስስር ከመፍጠር አኳያ በነበሩት ያሉ አካሄዶች ምክንያት ልዩ ትኩረት ባለማግኘቱ ሰፊ የሆነ ችግርና የቆየ ችግር አሁን ባለው መንግስት ላይ ተላልፎ መጥቷል። መንግስት ይህን ጉዳይ ከመፍታት አኳያ ፍጹም በእህትና ወንድማማችነት መንፈስ መነሻነት ጉዳዩን ለመፍታት በልዩ ትኩረት ሲሰራ ቆይቷል። ሚኒስቴር መስሪያ ቤታችን ከሰጡት በክልሎች መካከል ላይ የሚኖሩ ግንኙነቶችን የፌዴራል ስርዓቱን ከማጠናከር አኳያ ክልሎች ከክልሎች ና ክልሎች ከፌዴራል መንግስት ያላቸውን ግንኙነት የማጠናከር ስራ የሰጠው በአዋጅ የተሰጠው መስሪያ ቤት ነው ና ያን ተከትሎ ይሄ ግጭት እንደተከሰተ ጉዳዩን ለመፍታት የጉዳዩን ስር መሰረት መነሻውን ለመረዳት ከራሱ የተውጣጡ የቴክኒካል ቡድኖቹን ልኮ ጉዳዩን ካጠና በኋላ በኋላ ጉዳዩ የፌዴራል መንግስት ለጉዳዩ ትኩረት ሰጥቶ ባለፉት ጊዜያት ክቡር ጠቅላይ ሚኒስትሩ በምክትል ጠቅላይ ሚኒስትሩ የሚመራ አብይ ኮሚቴ አቋቁሞ የሰላም ሚኒስቴር በዋነኛነት አብሮ እየሰራ ቴክኒክ ኮሚቴውን የሰላም ሚኒስቴር እየመራ በተለያዩ አካላት የተወጣጡ ቡድኖች ሁለቱም ክልሎች ና የሁለቱ የግጭት አካባቢ የሚባሉት ቦታዎች ላይ ሁላ ታች ወርደን የጉዳዩን ምንነት በመረዳት በወቅቱ ያጋጠሙ ነበሩ ችግሮችን ላለፉት ላለፈው አንድ ዓመት ባለበት እንዲቆይ ማድረግ ችለናል። ከዛ በኋላ በተደጋጋሚ በሰሩ በተለይ በሁለቱ ክልል መንግስታት ርሳና መስተዳድሮች ጸጥታና ሌሎች የሚመለከታቸው አካላት ያሉበት ቲም በቴክኒክ ኮሚቴነት ጉዳዩን የጋራ እቅድ አውጥተን በዛ ጋራ እቅድ አማካኝነት ምንድነው የጉዳዩ ችግር መነሻው ምንድነው፣ እንዴት ነው በዘላቂነት መፈታት አለበት ተብሎ በተደጋጋሚ ውይይቶች ተደርገው፣ ያ ውይይት እያደገ በየጊዜው የነበረው መተማመን እያደገ መጥቶ እንግዲህ ዛሬ ላይ በምናየው መልኩ የሶማሌ ህዝብና መንግስት ለአፋር እህትና ወንድሞቹ የእስልምና እምነት ተከታይ እንደመሆናቸው ሁለቱም ህዝቦች የረመዳንን ጊዜ እንድንጥሩ አጋጣሚ በመጠቀም የሰላምና የአብሮነት ኢፍጣር ፕሮግራም እዚህ በጅጅጋ ጋብዘው ከፍተኛ ቁጥር ያለው ርዕሰ መስተዳድሩ የአፋር ጨምሮ የሀገር ሽማግሌዎች፣ የሃይማኖት አባቶች እዚህ እህትና ወንድማቸው በሆነው ህዝብ መሀል ላይ መጥተው ዛሬ በጣም ደስ በሚል ሁኔታ በጋራ ሰግደው በጋራ አፍጥረው አሁን ደግሞ ካፍጥሩ በኋላ በጋራ የኢሻ እና የተራዊ ሰላት ለመስገድ መስጊድ ሄደዋል። ይህ ሁሉ ሲደረግ እንግዲህ በሀገራችን አባባል ቄሚጾ ሰሎ ጸሎት የለም። በዛ ምክንያት እኛ እንደ ተቋም በጣም ነው የተደሰት ነው። ምክንያቱም በእንዲህ አይነት መልኩ ጉዳዮችን ቁጭ ብሎ ተነጋግሮ መፍታት ይቻላል። በሀገራችን ባህል እንግዲህ አንድን ሰው በፕሮግራም ላይ ያም ልዩ በምትለው ፕሮግራም ላይ የምትጠራው መተማመን ሲኖር ነው እና ቡና ጠጣ የምትለው ወይም ደግሞ በድግ ሴና ተገኘ የምትለው ወይ አብረን ብላ የምትለው የክሎዝነሱ የሚያሳይ ቅርበቱን ነው የሚያሳየውና በእኛ እንደዚሁ ዝም ብሎ አንድ ጊዜ የመብላትና የመጠጣ ሳይሆን ባለፉት ጊዜያቶች የሄድንባቸው ርቀቶች በየደረጃው አድገው መተማመን ደረጃ ላይ እየመጣ እንዳለ የሚያሳዩ ሲግናሎች ናቸው ብለን ነው የምናምነው እንደ ሚኒስቴር መስሪያ ቤት በዚህ ደረጃ የፌዴራል መንግስትም ለጉዳዩ ልዩ ትኩረት በመፍጣት እህትና ወንድማማችነት በጠበቀ መልኩ እንዲፈታ ለማድረግ እውነት ለመናገር በልዩ ትኩረት እየመራው ነው የመጣው። እዚሁ ደግሞ ዛሬው እንደሰማነው የአፋር ክልል ርዕሰ መስተዳድር የሶማሊያ እህትና ወንድሞቻቸውን በሰመራ ላይ በዚሁ ረመዳን በጋራ መጥተው እንዲያፈጥሩ ጥሪ አድርገዋል። ይሄ ኮምፕሊመንተሪ ነው። በጣም ትረስት ወይም እምነት እያደገ እንደመጣ ነው። በቀጣይ እንግዲህ የዳው ግብስ ነው እንደሚባለው የቀሩ ነገሮች በጣም ጥቃቅን ናቸው። ያ ተፈቶ አሁን የምናየው አካባቢ ላይ የግሮስ ኮሪደር የእድገት ማዕከል ሆኖ የኢትዮጵያና የኢትዮጵያዊነት ጋሻ ከዚህ በፊት እንደነበረው ሁላ ጠንካራ ማዕከል ሆኖ ለሌሎች አካባቢ እንዲህ አይነት መስፈር ችግሮች ሲገጥመን መፍታት የሚቻልበት መንገድ ምክክር፣ ውይይት እንጂ ምንሽር እንዳልሆነ ጥሩ መልእክት ሰጥቷል ብዬ አምናለሁ። እንደ ሚኒስትር መስሪያ ቤት ሚኒስትር መስሪያ ቤታችን በየጊዜው የነበሩ ግንኙነቶችን፣ ውይይቶችን ዛሬ ላይ የደረሱ ነገሮችን እየቀመረ ለቀጣይ ሀገራዊ ለምናደርጋቸው የትኛውም አይነት የሰላምና የሰላም እንቅስቃሴዎች በጠቃሚ መልኩ ይወስዷል ብለን እናምናለን። በዚህ አጋጣሚ ሁለቱም የክልል ርዕሰ መስተዳድሮች እንደዚሁም ደግሞ አብይ ኮሚቴውን እያስተባበሩ ያሉ ሚኒስትር መስሪያ ቤቶችም ያሉ የተለያዩ ደረጃ አካላት ታች ያለውም የማህበረሰብ ለሰላም ያለው ቁርጠኝነት በማሳየቱ እጅግ ደስ ብሎናል። ረመዳን በእኛ እይታ ይሄ የረመዳን ጾም በጣም ጥሩ የሆነ ጸጋ ይዞ ነው የመጣው ብለን ነው የምናምነው። እንደ ሀገርም ሁለቱም የተላላላቅ እምነቶች የአብይ ጾሙም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋራ እያከበሩ ነው። ይሄ ነው የሚያምሩባት በኢትዮጵያ። በዚህ አይነት መልኩ ችግሮቻችን ምንፈታ ከሆነ በጣም ሰፊ አቅም አለን፣ በጣም ሰፊ የሆነ ሀብት አለን። የከርሰ ምድሩ የገጸ ምጥሩ ሀብታችን ከኛ አልፎ ለሌላ ይሆናልና እኔ በየትኛው አካባቢ ያለው አንዳንድ አካባቢ የሚገጥሙ ችግሮች እዚህ አካባቢ በምናየው መልኩ ቁጭ ብሎ መፍታት የሚቻል መሆኑን ትምህርት የሰጠ እጅግ ደስ ያለን መርሐ ግብሩ ነው ብለን እናምናለን። አሁን ደግሞ ታዩት፣ በጣም ደስ ብሏቸው ከተማ ላይ የሚገኝ መስጊድ ላይ በጋራ ሁለቱም ፕሬዝዳንቶችና ተከታታቾቻቸውን ይዘው ወጥተው እየሰገዱ ነው ያሉት። ይሄ በጣም ደስ የሚል ነገር ነው። ምን አይነት ትርጉም ሊሰጥ እንደሚችል ታችላለው። ማህበረሰብ ምን ያህል መሴጅ ሊሰጥ እንደሚችል እንደሚችል እዚሁ ስለመጡ የተለያዩ ኡጋዞች፣ ኢማሞች፣ የሃይማኖት አባቶች በሁለቱም በኩል ጋር ያሉት የታላላቅ የሀገር ሽማግሌዎች ይዘው የሚሄዱት ትርጉም የጎሳ መሪዎች ምን ውስጣቸው ላይ ይሰማ እንደነበረ ሁለቱ ንግግር ሲያደርጉ ምን ያህል ሀሴት ተሰምቷቸው ይናገሩ እንደነበረ እኛ ላለፈው አንድ ዓመት አብረን በእያንዳንዱ ውይይቱ ለነበር ነው ሰዎች ምን ያህል ለውጥ እንዳለ በተጨባጭ ነው ያየነው። እና እንዲህ አይነት ነገር ላይ መድረስ ቀላል ነገር አለም። እውነት ፈጣሪ የተመሰገነ ይሁን፣ አልሐምዱሊላህ በጣም ደስ ብሎናል ብለን ነው የምናምነው። የፌዴራል መንግስትም ክቡር ጠቅላይ ሚኒስትሩ ጨምሮ፣ በየደረጃው ያለው አመራር፣ ጸጥታና የደህንነት ተቋማት ይሄ ጉዳይ በልዩ ሁኔታ እንዲፈታ ያለሰለሰ ጥረት አድርገው ዛሬ ላይ እዚህ ጋር ደርሰናል። ነገ ከነጎዳያ ደግሞ የበለጡ ጉዳዮች ተፈተው ሰመራ ደግሞ ሄደን በዚህ መልኩ ከዛ በኋላ ያሉት በጣም ቀላል ነገሮችን ቋጭተን ከዛ በኋላ የምናወራ የምንችለው ምንድን ነው ይሄ አካባቢ የጋራ እድገት፣ የጋራ ፕላን፣ የጋራ ዴቨሎፕመንት እንደ ሚኒስተር መስሪያ ቤታችን ሁለቱን የሚያገናኙ አካባቢዎች ላይ አብረው የሚያድጉበት ትልልቅ ፕሮጀክቶችን በመስራት ለኢትዮጵያና ለሌሎችም ሀገራት አካባቢ ላይ ጥሩ ልምድ የሚያስተላልፍ ትልቅ ክስተት ይሆናል ብለን እናምናለን። ለመላው ሀገራችን ሕዝቦች ይህን ጉዳይ ሊከታተሉና አብሮ ያዩ ለነበሩ ሕዝቦች በድጋሚ እንኳን ደስ አለን ለማለት እፈልጋለሁ። በሚኒስትር መስሪያ ቤታችን ስም መልካም ዶክተር ከሬድን ተዘራ የሰላም ሚኒስትር ዴታ ስለሰጡን ጊዜ ስለነበሩን ቆይታ ከልብ አመሰግናለኝ። መልካም ቀን እንዲሆን ተመኝቻለኝ። ተመልካቾች እንግዲህ ሶዶና የሸዋም በተለይም በዛሬው ዕለት በጅግጅጋ ከተማ ከተማ የተካሄደው የኢፍጣር የጋራ የኢፍጣር መርሃ ግብር በዚህ ተጠናቋል ማለት ነው። በእኔ በኩል ያሉ መረጃዎች እነዚህ ናቸው። ወደ እናንተ ልመለስ።